ሰላም ጤና ይስጥልኝ። ውድና የተከበራችሁ የሞአዚ የመሪዋ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ክፍል ሶስት ዳጣን ይዤላችሁ መጥቻለሁ። ዳጣዬ ከ18 አመት በኋላ ቤተሰቦቿን አግኝታ በደስታ ተሞልታለች። ነገር ግን በአባቷ ቤት የምትኖር አባቷ ያሳደጋት ኤቢ የምትባል ወጣት ዳጣን እየተፈታተነች ትገኛለች ኤቢም ደግሞ ናታንን በጣም ትወደዋለች ታፈቅረዋለች ናታን ግን ምንም አይነት ስሜት ለሷ የላትም ዳጣ የገባች ጊዜ የመጀመሪያ ጊዜ ውሃ ትንሽ እየዋለች እና ኤቢ ናታን የቤት ሰራተኞቹ በደስታ ተቀብለዋት፣ ኤቢ ግን ደስተኛ አልነበረችም። ኤቢ ና የዳጣ የእንጀራ እናት ማለት ነው። እና ዛሬ ደግሞ እንግዲህ የተፈጠረው ነገር በጣም አስደንጋጭ ነገር ነው። ያለፈው ክፍል ላይ እንግዲህ ዳጣ የናታንን መጽሐፍ እንድትቀድ እና ደግሞ ቪዲዮ ስትቀርጻት ነበረ ምክንያቱም ምንም አይነት ነገር ስለማታቅ ዳጣዬ አድርገው ነበረ። ላደረገችውም ነገር ይቅርታ ጠይቀዋለች ናታንን። ኤቢ ግን ነገሩን አቀጣጥላ ሁለቱን ለማጣላት ነበር ፍላጎቷ፣ አልተሳካላትም። ዛሬ ደግሞ ከእናቷ ክላስ ገብታ እንግዲህ የእናቷን ወርቆች ዳይመንዶች ምንም ነገር ሳይቀሩ ሰርቃ ዳጣዬ እንደሰረቀች አድርጋ ለእናቷ ስትነግራት ነግራት ነበረ። እናትየዋም በጣም ደንግጣ ስንት ዓመት የለፋሁበት ንብረቴን ዘረፈችኝ፣ ሰውየው እንግዲህ ባለቤት ባለቤቱ ማለት ነው እና እሱ ነው ከየትም አምጥቶ አስገብቶ ያዘረፈኝ እያለች በጣም እየጮኸች ትገኛለች ማለት ነው። የዳጣ እናት ማን ትመስላችኋለች ቤተሰብ? የዳጣ እናት ማን ትመስላችኋለች? እኔ ግን የዳጣ እናት የቤታቸው ሰራተኛ ትመስለኛለች። ምክንያቱም የመጀመሪያ ቀን ገና ስታያት ልቧ ድንግጥ ብሏልና እኔም እና የዳጣ የእናት የቤት ሰራተኛ የምትመስለኝ። ነገር ግን ይሄ ነገር እውነት ይወጣል ብዬም አስባለሁ፣ ቀስ በቀስ ማለት ነው። የዳጣ እናት ብቻ ሳይሆን ወርቁን ዳይመንዱን ማን እንደሰረቀውም ትንሽየዋ ልጅ ውሃ አይታለች። ውሃን ከቤት ውስጥ ያስወጣቻት እሷ ናት። እናቷ አልጋ ላይ ተኝታ ነበረና ምን ትሰሪያለሽ? ከእናማየ አልጋ ላይ ብራን ያስወጣቻት ኤቢ አስወጥታም፣ ግን ምን ማድረግ እንዳለባት ዳጣን በምን ማጥመድ እንዳለባት ስታብሰለስል ነበር የቆየችው። እናም ያላት አማራጭ ምንድን ነው? የእናቷን መሳቢያ ከፍታ ጌጣጌጦች፣ ወርቆች፣ ዳይመንዶች ሰርቃ በዳጣ ማሳበብ ነበረ። እሱም ተሳክቶላት፣ ነገር ግን መጀመሪያ ላይ ሰርቃ ኪሳ ውስጥ አድርጋ ልትወጣ ስትል ሕጻኗ ልጅ ደርሳ ነበረ ውሃ ማለት ነው እና አንድኛው ሰንሰለት ብቅ ብሎ፣ እንደውም ልትይዘው ስትል አይኗን ነው የመታቻት። ነገሮች እንዲድበሰበሱ እና እንድታመልጥ ነበር ያንን ያደረገችው። አምልጣም ያው ለእናቷ የነገረች አዳጣ እንደወሰደች ነው እና ይትየዋ ያዙኝ ልቀቁኝ ብላ ፖሊስ ይጠራ ሁሉ እያለች ነበር። አባትየውም መቶ ተረጋጊ፣ ምን ችግር አለ? ንብረት ነው የጠፋው፣ ንብረት ይተካል። ምንም ነገር እንዳትናገሯት ዳጣን፣ ቀስ ብለን እንጠይቃት እያለ ይገኛለና እነሱም ደግሞ ከዚች ልጅ ጋር ምንድን ነው ያለክ፣ አትንኳት የምትለው ለምንድን ነው? እች ሌባ እያሉ እንግዲህ ዳጣዬን እያሏት ነው። ዳጣን እና ናታን ደግሞ መጽሐፍ ሊገዙ ወጥተው ነበረ መጽሐፋቸውን ገዝተው ሲመለሱ ሁሉም እንግዲህ ፊታቸው ተቀያይሮ እና ያገኟቸው እነሱን በጣም ደንግጠው ነው ቪዲዮ ያለቀው ማለት ነው። እውነት ግን ይወጣል። እውነት ይወጣል። ዳጣዬ እንዳልሰረቀች ውሃ በደንብ ስለምታቅ መረጃም ደግሞ ውሃ አይታለች ማለት ነው። ያንን ነገር የምታስታውስ ከሆነ ዳጣ ነፃ ትወጣለች ይመስለኛል። ግን ኤቢ የሰረቀችውን ወርቅ ወስዳ ከዳጣ ልብስ ውስጥ መክተቷ አይቀርም። ፍተሻ ሲደረግ የሚገኘው ያ ወርቅ ዳታ ክላስ ነው ብዬ ነው የማስበው። ምክንያቱም እሷ የምትፈልገው ዳጣ ከቤት እንድትወጣላት ነው። ናታን ዳጣን ያፈቀራት ዳጣን የወደዳት ነው የመሰላት። በእርግጥ ናታን ዳጣዬን በጣም ወዷታል። አራዳ ተጫዋች ግልጽ፣ ስለሆነች ማለት ነው ያችኛዋ ደግሞ በጣም መርዝ ናት። በብዙ ነገር እሱን ለማሳሳት ትፈልጋለች። ከዛም አልፎ እና ሄትየዋ ራሱ ኤቢ ናታንን እንድታገባው ነው የምትፈልገው። አግብታው ከሱ ልጅ ወልዳ ድርጅቱን እነሱ እንዲያንቀሳቅሱት ምናምን ነው የምትፈልገው። ምክንያቱም ናታን በጣም ምርጥና ጨዋ፣ መልካም ወንድ ስለሆነ ቤተሰቦች ሁሉ ይመኙታል። አንደኛ የምትመኘው እናትየዋ የምትመኘዋለች ለልጇ ባል እንዲሆንላት፣ ልጅቷን ባል ለማድረግ ትመኛለች። አባትየው ግን እሱ ፍላጎት የለውም፣ ካለሱ ፍላጎት የሚሆን ነገር የለም እያለ ነው የሚገኘው። በነገራችን ላይ የዳጣ አባት በጣም መልካምና አርቆ አሳቢ ምርጥ ሰው ነው። ዳጣዬ ደግሞ እሱ እያለላት ብቻ መጥፎ ነገር ላይ ትወድቃለች ብዬ አላስብም። በዛ ላይ እህቷም አለች ትንሽየዋ፣ ናታንም አለ የቤቷም ሰራተኛ አለች ማለት ነው። እና ብዙ ሰው ከጎኗ አለ። እውነት ይወጣል ሁሌም ቢሆን። ዳጣዬ ደግሞ እንግዲህ አሳዘነችኝ ግን አሳዘነችኝ። አያችሁ አይደለ? እናንተ ባልሰራችሁን ስራ ስማችሁ ሲጠፋ ስማችሁ ሲወነጀል እንደዚህ አይነት አጋጣሚዎች አሉ እና ምንም በማታውቀው ነገር እንግዲህ ይህ ፍቅር የሚባል ነገር ራሱ ምንም የምታውቀው ታሪክ የለም። እሷ ግልጽ ስለሆነች ነው እህት ወንድም፣ እናት አባት ጋር ስላላደገች አዲስ ነገር ነው። በቃ እንደ ሕፃን ልጅ ነው የሚያደርጋት ዳጣ ማለት ነው። እና ከሁሉም ጋር በፍቅር ነው መቀጠል የምትፈልገው ነገር ግን ሁሉም ወደዋት ተቀብለዋት። እህቷ ኤቢ ግን በጣም መጥፎ ናት። በእርግጥ መጀመሪያ ጊዜም ስትገባ ትንሿ እህት ነግራታለች። የቤትም ሰራተኛ ነግራታለች ማለት ነው እያንዳንዱን ነገር እና ከእንደዚህ አይነት ከመጥፎ ሰዎች ይሰውረን፣ ከተንኮለኛ ሰዎች ይሰውረን ነው የምለው። ይችን ለማንም አትመለስም፣ ለማንም ተንኮብሏ። እንደዚህ አይነት ሰዎች ግን ከባድ ናቸው። ኤቤ እኔ ራሱ እንደ ጠፈጥፋት አለሁ ባገኛት ማለት ነው። እና ዳጣዬ፣ ደግሞ ትዕግስቱን ይስጥሽ። አንቺ በጣም ንጹሕ ልጅ ነሽ፣ ምንም ነገር የምታውቂው ነገር የለም። ስለዚህ የንጽህናሽ ይወጣልሻል ሁሉም ነገር እውን እንደሚሆን ደግሞ ተስፋ አደርጋለሁ። ኤቪ ግን መቀጣት አለባት የእጇን ማግኘት አለባት መዋረድ አለባት ማለት ነው። በዚህ ወርቅ መዋረድ ያለባት ኤቪ ናት። ኤቪ እናይትየዋ አሁን አምናታለች በቃ ድሮም ስትመጣም ስላልፈለገች እንጂ እናይቱ ኤቪ የምትለውን አምናለች። ዳጣ እንደሰረቀች ምናምን አድርጋ ማለት ነው። ግን ዳጣ እንደዛ ፈጽሞ አታደርግም። ያው ስለማያውቋት ነው በደንብ ማለት ነው። እና እንደዛ ነው። ዳጣ በመጀመሪያ ቤተሰቦቿን ስላገኘች እኔ በጣም ደስ ብሎኛል። ቀጣይ እንግዲህ የእናቷ ነገርም ይፋ ይሆናል። ውድ ቤተሰቦች ቻናሉን እንግዲህ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ባይ ባይ።